አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የጥቅምት 11 2018 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር እየመራው ፋይዛ ሙሐመድ ከናንተ ከተመልካቾች ጋር እቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ኢትዮጵያ ከቻይና በዶላር ከተሰጣት ብድር የተወሰነው ወደ ዩዋን ለመቀየር ንግግር ተጀምሯል ተባለ። በውጭ ሀገሮች የስራ ስምሪት ሰራተኞችን ለመላክ ፍቃድ ያገኙ ኤጀንሲዎች በአንድ ጊዜ እስከ መቶ ሰዎች ማስተናገድ የሚችል ቢሮ ሊኖራቸው እንደሚገባ የሚደነግግ መመሪያ ተዘጋጀ። ከዓለም አቀፍ ፖርቱጋል ኒቃብ አደባባይ ማድረግ የሚከለክል ሕግ ማጥበቋ ተቃውሞ አስነሳ። የሚሉት የሚንበር ኸበር አበይቱ ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያ ከቻይና በዶላር ከተሰጣት ብድር የተወሰነውን ወደ ዩዋን ለመቀየር ንግግር ተጀምሯል ተባለ። ኢትዮጵያ ከቻይና ካለባት የ አምስት ነጥብ ሶስት ስምንት ቢሊዮን ዶላር ዕዳ የተወሰነውን የቤጂንግ መገበያያ ገንዘብ ወደ ሆነው ዩዋን ለመቀየር ንግግር መጀመሩ ተገልጸዋል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ባለፈው ወር በቻይና ቤጂንግ ጉብኝት ላይ ሳሉ ከቻይና ኢምፖርት ኤክስፖርት ባንክ እንዲሁም ከቻይና ብሔራዊ ባንክ ጋር መነጋገራቸውን ገልጸዋል። ዶክተር ኢዮብ የኢትዮጵያን ዕዳ ወደ ዩዋን ለመለወጥ ውይይት መጀመሩን የተናገሩት ጥቅምት ባለፈው ሳምንት መጨረሻ በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም አይኤምኤፍ ዓመታዊ ስብሰባ ላይ በሰጡት ቃለ ምልልስ ነው። ዶክተር ዮብ ቻይና እጅግ ጠቃሚ አጋራችናት፣ የንግድና ኢንቨስትመንት መጠን ጨምሯል፣ ስለሆነም የተወሰነ የመገበያያ ገንዘብ ለውጥ ማድረጉ ትርጉም ይሰጣል ማለታቸውን ተቀማጭነቱን ኒውዮርክ ያደረገ የፋይናንስ ጉዳዮችን የሚዘግበው ብሉምበርግ አስነብቧል። እንደ ዘገባው ከሆነ ዶክተር ኢዮብ የዶላር እዳውን ወደ ዩዋን ለመለወጥ በይፋ ጥያቄያችንን አቅርበናል ሲሉ ተናግረዋል። ገዢው ከኢትዮጵያ ብድር ውስጥ ምን ያህሉ ወደ ዩዋን እንደሚለወጥ በግልጽ ባይናገሩም በዚህ መንገድ ገንዘብ ማትረፍ ይቻላል፣ ገና ጅማሮ ላይ ያለ ጉዳይ ቢሆንም በጣም በጉጉት የምንጠብቀው ነው ብለዋል። ኢትዮጵያ ከሰኔ 2024 አንስቶ ከቻይና ያለባት የዕዳ መጠን 5.38 ቢሊዮን ዶላር እንደሆነ አይኤምኤፍ ያሳለፍነው ነሐሴ ወር ላይ ያወጣው መረጃ ይጠቁማል። የብሔራዊ ባንክ ገዢው እንዳሉት ኢትዮጵያ እንደ ቻይናው ኤግዚም ባንክ ካሉ አበዳሪዎች ጋር በዚህ ዓመት መጨረሻ የሁለትዮሽ ስምምነት ላይ የምትደርስ ሲሆን የስምምነት ረቂቁ የተላከላቸው አበዳሪዎችም አሉ። እንደ ባንኮች ካሉ የግል አበዳሪዎች ጋር እንዲደረስ የሚጠበቀውን የሁለትዮሽ ስምምነት ደግሞ እስከ መጋቢት ባለው ጊዜ ውስጥ ለማጠናቀቅ እቅድ መያዙንም እዮብ ገልጸዋል። ከዚህ ቀደም ኬንያ ከቻይና ያለባትን እዳ ወደ ዩዋን ለመለወጥ ስምምነት ላይ መደረሱ ይታወሳል። ከኬንያ በተጨማሪ ስሪላንካና ሀንጋሪም ተመሳሳይ ውሳኔ ማሳለፋቸውን ቢቢሲ ዘግቧል። ኬንያ የዶላር እዳዋን ወደ ዩዋን በመለወጥ 215 ሚሊዮን ዶላር እንደምታተርፍ የአገሪቱ መንግስት አስታውቋል። በውጭ ሀገሮች የስራ ስምሪት ሰራተኞችን ለመላክ ፍቃድ ያገኙ ኤጀንሲዎች በአንድ ጊዜ እስከ መቶ ሰዎች ማስተናገድ የሚችል ቢሮ ሊኖራቸው እንደሚገባ የሚደነግግ መመሪያ ተዘጋጀ። ኢንቲሳር ሁሴን የተዘጋጀውን ዝርዝር ታቀርበዋለች። የስራና ክህሎት ሚኒስቴር በውጭ ሀገሮች የስራ ስምሪት ሰራተኞችን ለመላክ ፍቃድ ያገኙ ኤጀንሲዎች እስከ ሰባት መቶ ካሬ ሜትር ስፋት ያለው ቢሮ ሊኖራቸው እንደሚገባ የሚደነግግ መመሪያ አዘጋጅቷል። መመሪያው የኤጀንሲዎችን ደረጃና ፍቃድ በሚመለከት ባሰፈረው አንቀጽ ከደረጃ አንድ እስከ ደረጃ አምስት የሚገኙ ኤጀንሲዎች ለማግኘትና ሰራተኞችን ወደ ውጭ ሀገር ለመላክ ከመቶ እስከ 700 ካሬ ሜትር ስፋት ያለውና በአንድ ጊዜ እስከ መቶ ሰዎች ማስተናገድ የሚችል ቢሮ ሊኖራቸው እንደሚገባ የሚደነግግ ነው። አዲሱ አዋጅ ኤጀንሲዎችን በአምስት ደረጃ ከፍሎ ፈቃድ እንደሚሰጥ የሰፈረበት ነው። አዋጁ ለማስፈጸም በተዘጋጀው መመሪያ ኤጀንሲዎቹ ፈቃድ ለማግኘት ማሟላት ይጠበቅባቸዋል ተብሎ የተተካው ቢሮ በአዋጁ ከሰፈረውና በርካታ ቅሬታ ፈጥሮ ከነበረው የገንዘብ ማስያዣና ካፒታል ተጨማሪ መሆኑ ተገልጿል። በሁሉም አይነት የሙያ መስክ ሰራተኞችን ማሰማራት የሚፈቀድለት አንደኛ ደረጃ ፈቃድ ያገኘ ኤጀንሲ ደረጃውን የጠበቀና የሰራተኞቹን ብዛት መሰረት በማድረግ የተዘጋጀ 700 ካሬ ሜትር ስፋት ያለው በአንድ ጊዜ ከመቶ ሰዎች ያላነሰ ማስተናገድ የሚችል እንዲሁም ደረጃውን የጠበቀ ማረፊያ ያለው የስራ ቦታ ሊኖረው እንደሚገባ መመሪያው ደንግጓል። ኤጀንሲው ከ60 በላይ ሰራተኞች ሊኖሩት እንደሚገባና ፍቃድ የሚያወጣባቸው ሀገሮች ገደብ እንደማይኖርበት ሆኖም የሚፈጠረው የስራ ትስስር በአንድ መዳረሻ ሀገር ከሀያ ሊበልጥ እንደማይገባ መመሪያው ያዛል። ሁለተኛ ደረጃ ፍቃድ ያገኘ ኤጀንሲ አምስት መቶ ካሪ ሜትር ስፋት ያለውና በአንድ ጊዜ ከሰማንያ ሰዎች ያላነሰ ማስተናገድ የሚችል እንዲሁም ደረጃውን የጠበቀ ማረፊያ ያለው ቢሮ ሊኖረውና ከአርባ በላይ ሰራተኞች መቅጠር እንደሚኖርበት ይገልጻል። ኤጀንሲው ፈቃድ ማውጣት የሚችልባቸው ሀገሮች ከስምንት እንደማይበልጡ የሚፈጠረው የስራ ትስስርም ከ20 መብለጥ እንደማይችል ተመላክቷል። ሶስተኛ ደረጃ የሚያወጣ ኤጀንሲ 350 ካሬ ሜትር፣ አራተኛ ደረጃ ኤጀንሲ 200 ካሬ ሜትር፣ አምስተኛ ደረጃ ኤጀንሲ መቶ ካሬ ሜትር ስፋት ያለው የስራ ቦታ ሊኖራቸው እንደሚገባና የቤት ውስጥ ስራ ብቻ የሚሰሩ ሰራተኞችን እንዲያሰማሩ ይደነግጋል። ፈቃድ ያገኙ አምስተኛ ደረጃ ኤጀንሲዎች ፈቃድ የሚያወጡባቸው ሀገራቶች ከሁለት እንደማይበልጡ የሚፈጠሩት የስራ ትስስርም ከአራት እንደማይበልጥ መመሪያው ላይ ተደንግጓል። ኤጀንሲዎች የሚያገኙትን ኮሚሽን በሚመለከት ለሚልኳቸው ዜጎች የሚከፈለውን የውጭ አገር ምንዛሪ ኮሚሽን፣ እንደ አገሮች የኮሚሽን ልክ፣ የሰራተኞችን የስም ዝርዝር መሰረት ከቀጣሪው ጋር ያደረገውን ስምምነት አባሪ በማድረግ በኢትዮጵያ የሥራ ገበያ መረጃ ስርዓት በኩል በየሶስት ወሩ ለሚኒስትሩ ሪፖርት ማቅረብ ይኖርበታል ተብሏል። ኤጀንሲዎች በተቀባይ አገር ከሚገኙ ወኪላቸው ስለሚያገኙት የኮሚሽን መጠን በየጊዜው የሚደረግ ጥናት ላይ ተመስርቶ የሚወሰን እንደሚሆንም ተገልጿል። የአሜሪካ ዓለም አቀፍ የፋይናንስ ተቋማት የኢትዮጵያን የካፒታል ገበያ እንደሚደግፉ ገለጹ። የአሜሪካ ዓለም አቀፍ የፋይናንስ ተቋማት የሆኑት ሲቲና ጄፒ ሞርጋን የኢትዮጵያን የካፒታል ገበያ ልማት ለመደገፍ ዝግጁ መሆናቸውን አስታውቀዋል ተብሏል። ይህ የተገለጸው የዓለም አቀፍ የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ ዓመታዊ ስብሰባ በዋሽንግተን ዲሲ ከተካሄደ በኋላ ነው። የገንዘብ ሚኒስትር አቶ አህመድ ሽዴ ከስብሰባው ጎን ለጎን የአሜሪካ ግዙፍ የፋይናንስ ተቋማት ከሆኑት ጄፒ ሞርጋን እና ሲቲ ከፍተኛ የስራ ኃላፊዎች ጋር ተወያይተዋል። የሲቲ የመንግስት የባንክ አገልግሎት ዘርፍ ከፍተኛ ምክትል ፕሬዚዳንት ጄይ ቫርኪ እና የጄፒ ሞርጋን ማኔጂንግ ዳይሬክተር ኦሊቨር ኢዌክ በውይይቱ ላይ ተገኝተዋል። ውይይቱ የኢትዮጵያን የኢኮኖሚ ሪፎርም አጀንዳ፣ የመሠረተ ልማት ግንባታዎችና ዘላቂ የኢንቨስትመንት ኢኒሽቲቮችን መደገፍ የሚቻልባቸው የፋይናንስ አማራጮች ላይ ያተኮረ ነው። የገንዘብ ሚኒስትር አቶ አህመድ ሺዴ ኢትዮጵያ የማክሮ ኢኮኖሚ መረጋጋት ለመፍጠር ያላትን ቁርጠኝነት ገልጸው እየተደረጉ ስላሉ ሀገር በቀል የኢኮኖሚ ሪፎርሞች ገለጻ አድርገዋል። መንግስት የግሉን ዘርፍ ኢንቨስትመንት ለመሳብና በዓለም አቀፍ የካፒታል ገበያዎች ያለውን ተደራሽነት ለማስፋት ጥረቶች እያደረገ እንደሚገኝ አመልክተዋል። አቶ አህመድ ለሁለቱ ተቋማት አመራሮች የኢትዮጵያን ዘላቂ የዕዳ አስተዳደር የመፍጠር ጥረቶች፣ የውጭ ምንዛሬ ገበያ ሪፎርሞች ና የአስር ዓመት መሪ የልማት ዕቅድ ትግበር አስመልክቶም ማብራሪያ ሰጥተዋል። የመሪ ልማት ዕቅዱ በግሉ ዘርፍ የሚመራ እድገትና አረንጓዴና ሁሉን አቀፍ ልማት እውን ማድረግን ያለመ መሆኑንም ገልጸዋል። ሁለቱ ወገኖች ከፍተኛ ደረጃ ና የቴክኒክ ውይይቶችን ለማድረግና ትብብራቸውን ለማጠናከር ከስምምነት ላይ ደርሰዋል። ኢትዮጵያ ከዓለም የፋይናንስ ገበያ ጋር የበለጠ እንድትተሳሰር በጋራ እንደሚሰሩ መግለጻቸውንም የኢትዮጵያ ዜና አገልግሎት የገንዘብ ሚኒስቴርን ጠቅሶ ዘግቧል። ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ መታቀዱን ሚኒስቴሩ አስታወቀ። የትራንስፖርትና ሎጂስቲክ ሚኒስቴር ኢትዮጵያ ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ ማቀዷን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ይህንኑ የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በርኡ ሀሰን ለመገናኛ ብዙሀን ተናግረዋል። እንደ ሚኒስትር ዴታው ከሆነ በአሁኑ ሰዓት 115000 የኤሌክትሪክ ተሽከርካሪዎች በኢትዮጵያ መንገዶች ላይ ይሽከረከራሉ። ይህም በሀገሪቱ ከሚገኙ አጠቃላይ ተሽከርካሪዎች ቁጥር 7 በመቶ የሚሸፍን ነው። በኢትዮጵያ ከ10 ዓመት በኋላ የኤሌክትሪክ ተሽከርካሪዎች ቁጥር ከግማሽ ሚሊዮን በላይ ለማድረስ መታቀዱን ጠቅሰው ወደ ኢትዮጵያ የሚገቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ መታቀዱን አያይዘው ገልጸዋል። ፖርቱጋል ኒቃብ በአደባባይ ማድረግ የሚከለክል ሕግ ማጽደቋ ተቃውሞ አስነሳ። አውሮፓዊቷ ሀገር ፖርቱጋል በህዝብ መሰብሰቢያ ስፍራዎች የሴቶችን ፊት የሚሸፍን አለባበስ የሚከለክል ረቂቅ አዋጅ ማጽደቋ ሙስሊም ሴቶችን ኢላማ ያደረገ ነው በሚል ተቃውሞ ገጥሞታል። በቀኝ አክራሪው የቼጋ ፓርቲ የቀረበው ይህ አዋጅ እንደ ኒቃብ ያሉ የፊት መሸፈኛዎችን በአብዛኛዎቹ የህዝብ ቦታዎች እንዳይለበሱ ይከለክላል። ደንቡን ተላልፎ በሚገኙ ላይ ቅጣት እንዲጣል የሚደነግግ መሆኑንም ዴይሊ ሰባህ ዘግቧል። በአንጻሩ ፊት መሸፈኛው በአውሮፕላን በዲፕሎማሲያዊ ህንፃዎችና በአምልኮ ቦታዎች ውስጥ ይፈቀዳል። ረቂቁ ኒቃብ በአደባባይ ለሚለብሱ ሰዎች ከ2000 ዩሮ እስከ 4000 ዩሮ ማለትም ከ234 እስከ 4669 ዶላር የሚደርስ የገንዘብ ቅጣት እንዲጣል ይደነግጋል። አዋጁ ተግባራዊ እንዲደረግ የሀገሪቱ ፕሬዚዳንት ማርሴሎ ሬቢሎ ዴ ሱሳ ሊያጸድቁት ይገባል። በዘገባው መሰረት ፕሬዝዳንቱ ስልጣናቸውን ተጠቅመው ሊያጸድቁ ታሊያም ለህገ መንግስታዊ ፍርድ ቤት በድጋሚ እንዲታይ ሊልኩት ይችላሉ። ፖርቱጋል ህጉን ካጸደቀች ሂጃብና ኒቃ ሙሉ በሙሉ ወይም በከፊል ከሚከለክሉት እንደ ኦስትሪያ፣ ፈረንሳይ፣ ቤልጅየምና እንደ ኔዘርላንድስ ካሉ የአውሮፓ ሀገራት ጎራ ትቀላቀላለች። ቀኝ አክራሪው ቼካ በፓርላማ ባቀረበው ማብራሪያ ፈረንሳይና ሌሎች የአውሮፓ ህብረት ሀገራት ክልከላ መጣላቸውን በመከራከሪያነት አቅርቧል። ጽንፈኛው ቀኝ ዘመን ፓርቲ ከሌሎች ቀኝ ዘመን ፓርቲዎች ድጋፍ ቢያገኝም ከግራ ዘመን ፓርቲዎች የተወጣጡ የህግ አውጪ አባላት በቀረበው አዋጅ ተቃውሟቸውን ማሰማታቸውን የዘጋርዲያን ዘገባ ያመለክታል። ፓርቲውን ይቃም መልበስን እንደ ነጻነት፣ እኩልነት እና ሰብአዊ ክብር ካሉ መርሆች ጋር የማይጣጣም ነው ማለቱም ውዝግብ ፈጥሯል። ፔድሮ ዴልጋዶ አልቬስ ፓርቲያቸው ረቂቁን በመቃወም ድምጽ መስጠቱን ተናግረዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 92 82 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች አት ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረ ገጻችንን www.minbertv.com ን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። ምናልባት ሚንበር ኸበርን በቴሌቪዥን መከታተል የማይችሉበት አጋጣሚ ከተፈጠረም በአዲሱ የሚንበር ኸበር የዩትዩብ ቻናል ማግኘት እንደሚቻል ለማሳወቅ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ኢትዮጵያ ከቻይና በዶላር ከተሰጣት ብድር የተወሰነውን ወደ ዩዋን ለመቀየር ንግግር ተጀምሯል ተባለ። ከቆይታ በኋላ እስራኤል የእስማኤል ሀኒያን ቤተሰቦች በቱርክ ጥያቄ ጋዛን ለቀው እንዲወጡ ፈቅዳለች። እንመለስበታለን። ይጠብቁን። የኳታር አሚር እስራኤል የዘር ማጥፋት ወንጀል ፈጽማለች በማለት ክስ አቀረቡ። የኳታር አሚር ሼህ ተሚም ቢን ሐማድ አሳኒ እስራኤል ጋዛ ውስጥ የዘር ማጥፋት ወንጀል ፈጽማለች በማለት ክስ ያቀረቡት በኳታር የሹራ ምክር ቤት የመክፈቻ ስብሰባ ላይ ባደረጉት ንግግር ወቅት ነው። ተሚም ቢን ሐማድ የጋዛን ተኩስ አቁም ስምምነት እያጣሰች መሆኑን በመጥቀስ ድርጊቱን አውግዘዋል። የእስራኤል ጦር ስምምነቱን ከመጣሱ ባለፈም በዌስት ባንክ ውስጥ የሚፈጸመውን ወረራ በማፋጠን የመስጂደል አቅሳን ግቢ በቁጥጥር ስር ለማዋል የሚያደርገውን ጥረት መቀጠሉን ገልጸዋል። ይህን ድርጊትም ዓለም አቀፍ ህግን በመጣስ የተደረገ ነው ብለውታል። አያይዘውም ዓለም አቀፉ ማህበረሰብ ለፍልስጤም ሕዝብ ጥበቃ ማድረግና የዘር ማጥፋት ወንጀል ፈጻሚዎች ተጠያቂነትን ማረጋገጥ አለበት ያሉት አሚሮ የተባበሩት መንግስታት ድርጅት ከፍልስጤም ሕዝብ ጋር ዓለም አቀፍ ህግ ጋር ሲጣሱ ማስከበር አለመቻሉን ተችተዋል። ይህ በእንዲህ ባለበት የሐማስ ከፍተኛ አመራር የሆኑት ከሊል አልሀያ ቡድኑ የጋዛ ስምምነትን ሙሉ በሙሉ ለመተግበር ሙሉ ቁርጠኝነት አለው በማለት ተናግረዋል። አልሀያ የጋዛ ጦርነት በዘላቂነት ማብቃቱን የተናገሩ ሲሆን ይህን መተማመኛ ያገኙት ከአደራዳሪዎችና ከአሜሪካ ፕሬዝዳንት ዶናልድ ትራምፕ መሆኑን ገልጸዋል። አልሀያ አሁን ቅድሚያ የሚሰጠው ጉዳይ ተጨማሪ የሰብአዊ ድጋፍ ማረጋገጥ ነው ብለዋል። ለጋዛ የሚቀርበው የእርዳታ መጠን የህዝቡን ፍላጎት ለማሟላት እንደሚጨመርም ተስፋ እናደርጋለን በማለት አክለዋል። በሌላ በኩል ያነሱት በሐማስ ቁጥጥር ስር የነበሩ ምርኮኞችን አስክሬን የተመለከተ ነው። ሐማስ የተኩስ አቁም ስምምነትን ለማክበር ፍላጎት እንዳለው ያመለከቱት ዋና ተደራዳሪው አስክሬኖቹን ቆፍሮ ለማውጣት ቁርጠኛ ነን ብለዋል። የሐማስ መሪ ይህን ቢሉም ከተደረሰው የተኩስ አቁም ስምምነት በኋላም ቢሆን እስራኤል በጋዛ ላይ የምትሰነዝረውን ጥቃት ቀጥላለች። በዚህም የ57 ፍልስጤማውያን አስክሬን ሰኞ እለት በጦርነት በተጎዳው ግዛት ውስጥ ወደሚገኙ ሆስፒታሎች መወሰዱን አልጀዚራ ዘግቧል። እስራኤል የኢስማኤል ሃኒያ ቤተሰቦችን በቱርክ ጥያቄ ጋዛን ለቀው እንዲወጡ ፈቀደች። እስራኤል ቢያንስ 66 ፍልስጤማውያንና የቱርክ ዜጎችን በሀገሪቱ ጥያቄ መሰረት በዚህ ወር መጀመሪያ ላይ ጋዛን ለቀው እንዲወጡ ፈቅዳለች ሲል የዘገበው ሚድል ኢስት አይ ነው። በቡድኑ ውስጥ የሐማስ መሪ የነበሩት ኢስማኤል ሀኒያ 16 የቤተሰብ አባላት ይገኙበታል። የዜና ድረገጹ ሁለት የተለያዩ ምንጮችን ጠቅሶ እንደዘገበው በእስራኤልና በቱርክ መካከል የተደረሰው የሁለትዮሽ ስምምነት አካል በሆነው ድርድር ከተለቀቁት መካከል 14 የቱርክ ዜጎችና 40 የቱርካውያን የቅርብ ዘመዶች የትዳር አጋሩ ና ሌሎችም የቤተሰብ አባላት ይገኙበታል። ይህ የተሰማው በቅርብ ሳምንታት የተደረሰውን የጋዛ የተኩስ አቁም ስምምነት ተከትሎ ነው። በዚህ የተኩስ አቁም ስምምነት ቱርክ ሀማስን ወደ ድርድር ጠረጴዛ ለማምጣት ከፍተኛ ሚና እንደተጫወተ ሲነገር ነበር። አሁን ቤተሰቦቻቸው የተለቀቁት ኢስማኤል ሀኒያ በሐምሌ 2016 በኢራን ቴህራን ባሉበት በእስራኤል ጦር መገደላቸው ይታወሳል። የሐማስን የፖለቲካ ቢሮ የመሩት የነበሩት ሀኒያ ከቱርክ ጋር ለረጅም ጊዜ ጥብቅ ግንኙነት እንደነበራቸው በዘገባው ተጠቅሷል። ቱርክ ምንም እንኳን የሐማስ መሪዎችን ኦፊሴላዊ ቢሮ በመስጠት ባታስተናግድም በአብዛኛው በኳታርና በግብፅ የሚንቀሳቀሱ የቡድኑ መሪዎች አንዳንድ ጊዜ ለወራት ታስጠልላለች። የእንግሊዙ ቴሌግራፍ ጋዜጣ ከአምስት ዓመት በፊት ባወጣው ዘገባ ቱርክ ሀኒያን ጨምሮ ለበርካታ የሐማስ መሪዎች ዜግነት ሰጥታለች። የእስራኤል ወታደራዊ ኃይሎች አሁን ሶስት ልጆቻቸውና አራት የልጅ ልጆቻቸው ከሁለት ዓመት በጋዛ ውስጥ በመኪናቸው ላይ ባደረሱት የአየር ጥቃት የገደሉባቸው ሀኒያን ቤተሰብ አባላትን እንዲወጡ መፍቀ ማቀዳቸው መነጋገሪያ ሆኗል። ወታደሮቹ ይህን ቢያደርጉም በተመሳሳይ ጊዜ በቴላቪቭ የምትኖረውን የሃኒያን እህት ሳባ አልሳሊም ሃኒያን በቁጥጥር ስር አውለዋል። ይህ በእንዲህ ባለበት የእስራኤል መንግሥት ውስጥ የሚስጥር እናውቃለን የሚሉ ምንጮች የእስራኤል ውሳኔ አንካራ ላቀረበችው ዲፕሎማሲያዊ ጥያቄ አዎንታዊ ምላሽ በመስጠት ከቱርክ ጋር ያለውን ውጥረት ለማርገብ እየተደረገ ነው የሚል እምነት አላቸው። ወደ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።